የእስራኤልና የኢራን የአየር ላይ ጥቃት አምስተኛ ቀኑን ሲይዝ በአምስተኛ ቀኑ አስደንጋጭ መረጃ ለቴህራን የደረሰ ሲሆን ይህም አስደንጋጭ መረጃ ህዝቦቿ ከኢራን ዋና ከተማ ሙሉ በሙሉ እንዲወጡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። እስራኤል ዛሬ ማክሰኞ የኢራንን ከፍተኛ ጀነራል መግደሏን ስታስታውቅ፣ ኢራን ደግሞ ዛሬ ከጠዋቱ ጀምራ ተከታታይ ሚሳይሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ሚኒስትር አስታውቀዋል። ዛሬ ማክሰኞ የእስራኤልና የኢራን ጦርነት አምስተኛ ቀኑን ሲይዝ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የኒኩሌር ድርድሩን አለመቀበል ተብሎ ገልጸው በቴህራን ያሉ ህዝቦች ለቀው እንዲወጡ ትዕዛዝ ማስተላለፋቸውን ተከትሎ ቴህራን ምድረ በዳ ሊያደርጓት ፈልገው ነው በሚል የዓለሙ ማህበረሰብ እያስጨነቀ ይገኛል። ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች ሲያሳዩ፣ በመዲናዋ የሚገኘው ካራጅ ቻሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁ ተገልጿል። በኢራን እና በእስራኤል ጦርነት ዙሪያ ስብሰባ ያደረጉት የጂ ሰበን ሀገራት በካናዳ ስብሰባ ያደረጉ ሲሆን በዚህ ስብሰባ ዶናልድ ትራምፕ ኢራን የኒኩሌር ባለቤት መቸማት ሆንም ሲሉ አስረግጠው ተናግረዋል። የጂ ስብሰባን አቋርጠው መውጣታቸው ሲሰማ አሜሪካ በቀጥታ ወደ ጦርነቱ እንደምትገባ እየተተነበየ ይገኛል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትራምፕ የጂ ሰቨን ስብሰባ አቋርጠው የወጡት በመካከለኛው ምስራቅ ባለው ጦርነት ሳቢያ የተኩስ አቁም ድርድር እንዲደረግ ሀሳብ ለማዘጋጀት ወደ ዋይት ሐውስ ተመልሰዋል ሲሉ ማብራሪያ ሰጥተዋል። ዶናልድ ትራምፕ ደግመው ደጋግመው የኒውክሌር መሳሪያ ምኞቷን እርግፍ አድርጋ ብትተው ይሻላታል ሲሉ ደግመው ደጋግመው እየተናገሩ ሲገኙ በእርግጥም ዶናልድ ትራምፕ የኢራን የኒውክሌር ጉዳይ በስምምነት ለመተው ባትዘጋጅም በኃይል እንደሚያወድሙ ያሉት ወደ ቤተ መንግስት ከገቡበት ጥር 20 ቀን ጀምሮ በተለያዩ ሚዲያዎች ሲናገሩ ቆይተዋል። ሮይተር ሳክሲዮስ የዜና ምንጭን ጠቅሶ እንደዘገበው በዚህ ሳምንት የመካከለኛው ምስራቅ የአሜሪካ ልዩ መልክተኛ የሆኑት ስቲፉ ኢትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባሳራግጅ ተገናኝተው ውይይት ለማድረግ አሜሪካና ኢራን እየተወያዩ እንደሆነ ዘግቧል። የኢራን መገናኛ ብዙሀን ዛሬ ማክሰኞ በኢራን የአየር መከላከያ ከፍተኛ የሆነ ፍንዳታ በትሄራን መሰማታቸውን ዘግቧል። ኢራን በናታንዝ የኒኩሌር ጣቢያ ላይ ጥቃት ቢደርስባትም ድጋሚ የአየር ጥቃት እንዳይደርስበት ዝግጅት አድርጋ ማጥመዷን አስታውቃለን። የኢራን መንግስት የቴሌቪዥን ጣቢያ አካል የሆነው የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጥቃት ማታ የደረሰበት ሲሆን በቀጥታ ስርጭት ወቅት በፍንዳታው ወደ ጭሱ በድንጋጤ የገባቸው ጋዜጠኛ በሕይወት መትረፏን አልጀዚራ ዘግቧል። የቴሌቪዥን ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስትር የኢራን የመንግስት መገናኛ ብዙሃን ለመጥፋት ተቃርቧል ሲሉ ከዛቱ በኋላ ሲሆን ከጥቃቱ በኋላ የወጡ ቪዲዮዎች በስቱዲዮ ውስጥ ፍርስራሽ ሲወድቅና ዜና አንባቢዋም ተነስታ ስትሄድ አሳይቷል። ለኢራን የመንግስት መገናኛ ብዙሃን የሚሰራ ጋዜጠኛ ጥቃቱን ተከትሎ ቴሌቪዥን ጣቢያው ያለበት ሕንጻ በሳ ተያይዞ የሚያሳይ የመረጃ ቪዲዮ አጋርቷል። በቪዲዮ ላይ ጋዜጠኛው ዩኑስ ሻድሉ በጥቃቱ ምን ያህል ባልደረቦች እንደተገደሉ እንደማያውቅ ሲናገር ሲሰማ፣ ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ በቀጥታ ስርጭት ወደ አየር ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሑፍ መልእክት ፕሮግራሞቹ ያለምን መቆራረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ የጽሑፍ መስመር እስራኤል ጭካኔ በተሞላበት እሳት የኢራን ቴሌቪዥን ጣቢያዎች ከሚገኙበት ህንፃ መካከል አንዱ ኢላማ አድርጋለች ሲሉ እስራኤል ጥቃቱን በመፈጸም ሀቅን ለማፈን እየሞከረች ነው ሲልም ከሷል። በእስራኤል በእስራኤልና ኢራን መካከል የቀጠለው የአየርና የሚሳይል ጥቃት መባባሱን ተከትሎ በእስራኤል የሚገኘው የቻይና ኤምባሲ ዜጎቹ በተቻለ ፍጥነት አገሪቱን ለቀው እንዲወጡ አሳስበዋል። በእስራኤል ያለው የቻይና ልዑክ ቻይናውያን ለግል ደህንነታቸው ዋስትና ቅድሚያ በመስጠት በተቻለ ፍጥነት በመሬት የድንበር ማቋረጫዎች አገሪቱን ለቀው እንዲወጡ ያሳስባል ሲል ኤምባሲው ዊቻት በተሰኘው ማህበራዊ ሚዲያ ላይ ባወጣው መግለጫ አትቷል። የቻይና ኤምባሲ በሁለቱ ሀገራት መካከል ያለውን ግጭት እየተባባሰ ቀጥሏል ሲል ዛሬ ማክሰኞ ባወጣው መግለጫ አትቷል። በርካታ የሲቪል መሰረተ ልማቶች ወድመዋል። የዜጎች እየጨመረ ነው። እንዲሁም የጸጥታው ሁኔታ አሳሳቢ እየሆነ መጥቷል ሲል ገልጿል። የእስራኤል የገንዘብ ሚኒስተር ኢራን የሚሳይል ጥቃት ባደረሰችባቸው ቦታዎች ያሉ ሶስት ሺህ ሰዎች ማስወጣታቸውን ሲገልጹ የኢራን የጤና ሚኒስተር ደግሞ በዚህ አምስት ቀን 224 ሰዎች በእስራኤል እንደተገደሉ ሲገልጹ እስራኤል በበኩሉ 24 ሰዎች እንደተገደሉባት አስታውቃለች። ኢራን ኦማን፣ ኳታር እና ሳውዲ አረቢያን ዶናልድ ትራምፕ እንዲያግባቡላትና ጠቅላይ ሚኒስትር ቤንጃሚን ኔታናውን ወደ ተኩስ አቁም ስምምነት እንዲመጣ ጫና እንዲያደርጉባቸው እየጠየቁ እንደሚገኙ ሮይተር ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በ ገጻቸው ባሰፈሩ ጽሑፍ ዶናልድ ትራምፕ ለዲፕሎማሲያዊ መፍትሄ ዝግጁ ከሆኑና ጦርነቱን ለማቆም ከፈለጉ እስራኤል ጥቃቷ እንድታቆም ማድረግ አለባቸው ብለዋል። የረጅም ጊዜ ባላንጣዎቹ እስራኤልና ኢራን በታሪክ ከባዱን ጥቃት እያደረሱ ሲገኙ አንዱ የአንዱን አገር መሰረተ ልማትና ወታደራዊ ተቋማት እያወደሙ ሲገኙ፣ የዓለም አቀፉ አቶሚክ ኤነርጂ ዋና ኃላፊ ራፋኤል ግሮሲ ለቢቢሲ እንደተናገሩት በኢራን ናታንዝ የኒውክሌር ማብላያ ላይ ከባድ ጉዳት እንደደረሰና በዚህ ጥቃትማ 150 ሴንትሪፊዩጅ እንደወደሙ ሲገልጹ የፎርዱ ግን ብዙም ጥቃት እንዳልደረሰበት ሮይተርስ ቢቢሲ ጠቅሶ ዘግቧል። እስራኤል ዛሬ ማክሰኞ የኢራን ከፍተኛ ጀኔራል መግደሏን አስታውቃለች። የኢራን ጦር አዛዥ ሻደማኒ የኢራን ቁልፍ ወታደራዊ አመራርና ከኢራን መንፈሳዊ መሪ አያቶላ አሊ ካምኒ ጋር ቅርብ ግንኙነት ያላቸው ሲሆኑ ዛሬ ባደረሰችው ጥቃት መግደሏን አስታውቃለች። ዛሬ የተገደለው የኢራን ጀነራል በቅርብ ቀን በተገደሉት የኢራን ጀነራል ተተክተው የአካታም አልአንቢያ ዋና መስሪያ ቤት አዛዥ እንደነበሩ ይታወቃል። ኢራን ዛሬ ከጠዋቱ ጀምራ ተከታታይ ሚሳይሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ሚኒስትር ሲያስታውቅ፣ በዚህ ጥቃትም አምስት ሰዎች ቀላል ጉዳት መድረሱን ተናግሯል። በዚህ የተነሳ የአየር ጥቃት ማስጠንቀቂያ ደወል በመላ አገሪቱ የተሰማ ሲሆን፣ የመከላከያ ኃይል በተለያዩ የአገሪቱ ክፍሎች ውስጥ የሚገኙ ነዋሪዎች ከጦር ኃይሉ የሚሰጡ መመሪያዎች እንዲከተሉ ጠይቋል። በኢየሩሳሌም እና ቴልአቪቭ ዛሬ ረፋር ላይ በርካታ የፍንዳታ ድምጾች መሰማታቸው ተገልጿል። የጥቃት ማስጠንቀቂያ ደወሉን ተከትሎ ቢያንስ አንድ ሚሳኤል ማዕከላዊ እስራኤል መምታቱ ሲዘገብ የእስራኤል የአደጋ ጊዜ አገልግሎት በወጣው መረጃ መሰረት ረፋር ላይ ከኢራን በተወነጨፉ ሚሳይሎች ምክንያት በሰዎች ላይ ቀላል ጉዳት ደርሷል ሲል አስታውቋል። በማዕከላዊ እስራኤል በሚገኝ የአውቶቡስ ማቆሚያ ስፍራ ላይ በደረሰ ጥቃት አምስት ሰዎች በፍንጣሪ ተመተው ቀላል የመቁሰል ጉዳት እንደደረሰባቸው የእስራኤል የአደጋ ጊዜ አገልግሎት ቃል አቀባይ ማጊን ዴቪድ አዶም ተናግረዋል።